ኤፍራታ ዲኤንኤም ያው ዲኤንኤ ነው አሁን። ዲኤንኤ ነው እንዴ? ምን ነው ሪሊዝ ስቴት መሰለሽ። እንዴ አትሎኝ ማለት ነው ዲኤንኤ፣ ያው ምርመራ ልታደርግ ነው ገኒ። እናቴ ነች ወይስ አይደለችም የሚለውን ይህን። ጥሩ አስተቺ ልጅ እኮ በጣም አስተዋይ፣ በጣም የሆነ ሆነ የሆን ነገር አለባት። እና ዝም ብዬ አምኜ ከመቀበል እሷ ያለችኝ ነገር ከመቀበል የምን ዲኤንኤ አላደርግም ብላ እንግዲህ ያው ደውላ ጠይቃለች። የሚገርመው ግን ብሩ ብዙ ነው ያፌት። እንግዲህ ባልነቱ ካረጋገጠ ይህን ብር ያው ትንሽ ነው የሱ እሱን ይከፍለዋል ብዬ በለሙሉ ተስፋ አለኝ። ደግሞም ይከፍላል። እውነት ማለት እንደ ባል ባል ነገር ከሸተተ ከነገረችው፣ እውነት ካልነገረችው የሁሉም ብር ኬት ያመጣል አሁን ግን ያፌትም የመጨረሻው ጊዜ ደርሷል። በዛም በዝም ምንድን ነው በየሰዓቱ መርዶ መሰማ ብለዋል። እንግዲህ አንዳንድ ሰው መጥፊያው ሲደርስ ነው እንግዲህ እንደዚህ የሚያወራው ማለት ነው። ማች ከመሞቱ በፊት የጻፈው ጽሑፍ ይባል የለም ማድ ከመሞቱ በፊት የተናገረው ነገር ምናምን ይባላል ማለት ነው። ስለዚህ ይህን ሰውየውን ከመሞቱ በፊት ያው ደነገራቶች እየተደራረበበት እንደሆነ ራሱም አውቋል ማለት ነው። ስለዚህ ነው ደስ ይላል። እንኳን ለማወቀ ሁሉም በኩል ለምለም ብሎ ወራለ። ግን ያች የታገደችው ዋለክ በቃ ዝም ብሎ ሴንተንስ ይላል። ታሳዘነችኝ። ክሽል ነው ያደረጋል። ክሽል ምንድን ነው? በአንድ እጁ እንደዚህ። ግን ሰውዬው ሲስተመኛ እንደሆነ አንዳንድ ሰዎች አሉ። አሁን በዚህ ይሄን ሰውዬ ግራማ ነው። ግን ብዙ ጊዜ እጃቸው ይሻራ እንዳይወጣ የሚባል ሸራ አልወጣባቸው ምናምን የሚባለው ለካ እንደዚ ለብሰው ነው እጃቸው ማለት ነው። ዛሬ የዋየው አያቸው ውስጥ ተንኮለኛ ሰዎችን ሕግ እንዳይይዛቸው እነሱ ናቸው ያው አድቂዎቹ እንዳይባሉ የሚለብሱት ያው እጃቸው ባቶ ከሆነ ይሻላል ይዛቸውና ዛሬ ያየውት ይሄ ነው። እነሱ ጋር የተማርኩት ማለት ነው። አዎ ዝም ብላችሁ ድራማ ማየት አይደለም፣ አንዳንድ ነገር መውሰድ አለባቸው። ድራማ ነው ወይ? አዎ ድራማ ነው። ምንም ትንለውም፣ ግን የምንወስደው ነገር ስላለ ሰዎች ለምን እንደሚጠቀሙ ይሄን ሰው ዛሬ እንደዚህ አፍልቶ ፎቅ ወጥቷል አይደል? ነገ ተፈላጊ ይሆናል ወንጀለኛም ጭምር እዛ ሲፈረግ ሲፈረድ፣ ያው ተጠርጣሪ ሆኖ ነው የሚያዘው አይደል? አዎ፣ ሲጠረጠር ከዛ ህግ ይቀርባል። እሱ ነው እሱ አይደለም የሚለውን ብዙ እንደው እንትን መረጃ ማስረጃ፣ መስካሪ፣ ጠበቃ ምን ነው። እዛ ተምረሽ ነበር ወይስ እዛ ገብተሽ ነው እንዳትሉኝ። ያው እንደዚህ የሆነ የተንዛንዛ ነገር ነው፣ ስለዚህ ያበንደው መጨረሻ ጊዜ ነው ማለት ታይም ነው የሆነ በቃ የህግ ቀረበ የሚባለው ውጣው ውረዱ ብዙ ስለሆነ አሁ የህግ ተማሪ ነበር አሁ ድሩ እና መጨረሻ አካባቢ ያው በሻራ ይ ብንት ምንድ ነው የሚባለው አሻራ ማለት ነው በእጅ አሻራ ሰውየው ካደረገው ምናምን ይሄ በቃ ይወጣበታል እንዲያ የአፌት አይነቱ ተንኮለኛ ሰዎች አሻራው እንዳይወጣባቸው ለብሰው እንደዚህ ያደርጋሉና ይሄን ተምሬያለሁ ማለት ነው፣ ዛሬ። አዎ፣ ይሄን ተምሬያለሁ። ሌላ ደግሞ የማን ነች? የማን ነው? የአፌት የአፌት አይደለም፣ የናታ አዲስ ጓደኛው እናቱ ተንኮለኛ ነች ትመስለኛል። የእሷ እናት ማለት ተንኮለኛ ተንኮለኛ። እኔ ዝም ብዬ ሳስብ ሳስላስል፣ ሳስላስል የራሱም እናት እንዳትሆን ፈራው። የራሱ እናት የሁለት ልጆች ኬታ መጣች፣ ብሉኝ እንግዲህ ወንዱ ልጅ ደግሞ ልክ እንደ ቤዛ አባቱ የተገደለበት ነገር የሆነ ነገር አለ። የሆነ ተመሳሳይ ታሪክ አላቸው ከቤዛ ጋር እንግዲህ በአሁን ባላቸው ቆረኝነት ጓደኝነታቸው እንደሚቀጥል ነው። ስለዚህ ያዘልቃሉ ያዘልቁ። ያው ዛሬ ብቻ ሀዘን ነው የዋሉበት፣ ማለቴ እዚህ ድራ መሰመነው ነው። ምንም ነገር የለም። በመጨረሻ ያፌት እንደሚደመሰስ መጀመሪያ፣ እስር ቤቶች ሁሉም በሱ እጅ ነው ወይ ምንም ፍርድ የለም ወይ እያለን ነበረ እዚህም ጋር እንደያዝኩት ነገር አለ። እሱ ምን አግራቸዋለሁኝ እንግዲህ በመጨረሻ እሱም አምኗል። በአሁኑ ሰዓት ምንም በብር አዲስ የተቀየረውንትን የብር ምናምን አይሰራም። አሁን ሌላ ጊዜ ብር ሚክፈል ያው በሱ በእጁ ነበር፣ በቁጥጥሩ የነበሩ ነበሩ እዛ እስር ቤት ማለት ነው። ምክንያቱም ብር ስለሚሰጣቸው በጉቦ ስለሚሰሩ የቤዛ ምግብ አይሰጣት ብሎ ነበር። የሆነ ጊዜ ትዕዛዝ አስተላልፎ ነበረ እንዳይሰጥ አደረገ። እነዚ የሚሰሩ እዛ ውስጥ የሚሰሩ ሰዎች ጉቦ ይበሉ ነበር ማለት ነው። ያችው ጉቦ ይበሉ ነበረ። ስለዚህ ጉቦ ይበላሉ የዛ ነበር ያፌትን እንደሚታዘዙት ወይም ደግሞ እነሱ እሱን ያለው የሚያደርጉ የነበሩ አሁን አዲስ ተቀየረው ግን አይሆንም። ምክንያቱም ያው ያፌት ራሱ ባፉ መስግሯል እና በብር የሚደራደር ነገር አይደለም። በጣም ሀይለኛ ነው አዲስ ተቀየረው ብሏል። ኢት ኢስ ጉድ፣ እንደዚህ ነው የሚፈለገው ማለት ነው። በጉቦ ስትከፍሉ ነበራችሁ፣ ወንጀል ስትሰሩ ነበራችሁ። ሰዎች አንድ ቀን ያው ይቀይራልና። ምንድነው ነው የሚባለው? ብዙ ጊዜ ይሄ ጉድጓዱ አትቆፍሩ ብዙ አታርቁት ራሳቸው እንዲገቡባት የሚለውን አባባል፣ አሁን ፌት ሊገባበት ነው ማለት ነው። ሁሌም በብር ምድር አንድ ቀን ይወጣል፣ ይወጣል ና እዚህም ጋር ይሄ ነገር ነው መወጣው ና ሄደው አለፈም በዛም ተረፈም፣ ያው ጉድጓድ ሊገባበት ነው ማለት ነው። ስለዚህ መጨረሻው ጊዜ ውስጥ ምክንያቱም እሱ ራሱ ብሏል። ምነው ዛሬ በርዶ ወርዶ ብሏልና ያው የመጨረሻው ሰዓት ሲደርስ መርዶ ይበዛል። ያ ነው የደረሰበት እሱም ገና እናያለን ማለት ነው። እንደው ይቺ ሉሊት ምስክን ሉሊትን ሳትያዝ ወይም ደግሞ ያው እሱን ለማስያዝ ትእዛዝ አስተላልፈዋል፣ እንዲቀርብለት በቃ የፈለገውን ሊያደርጋት ማለት ነው። እንደው አንተ ብትያዝ ነው ጥሩ አንድ ማት ያዝ ሂዊ እንዳው ስርዛር ሴቶቹ ጋር ተቀላቅላ ምንም መረጃ ማውጣት አልቻለችም። ያው ዋናው ኃላፊውን ለማየት ወጣችው ልጅ ተይዛ፣ ያው እዛው ክሽል ብላለች። በአንድ እጁ ነው ያከሰላት። ሴቶቹ እንዲፈሩና በዛን እነሱ ባሉት ትእዛዝ ብቻ እንዲታዘዙ አድርጎ ተባሉትን ካልሆነ ካላደረጋችሁ እንደዚች ልጅ ነው የምናደርግሽ የሚል ትእዛዝ ይመስለኛል። ሴቶቹ ጠርታቸው ያንሷት ያለው ማለት ነው። እሺ አለቃ ያለ ይሄ፣ ደግሞ የሆነ የእሱን አገልግል ነገር ነው ያገለገ እሺ ሺ ማለት እንጂ ምንም እየለመነችው እባክህ ሁሉም ነገር እንትላለው ምናም። እኔ ማወቅ አይደል የምትፈልገው ይሄን እንደዚህ ያደረጋት ለምንድን ነው ታውቃላችሁ? ሄዳ ማንነቱ እንዳትናገር ነው። ሄዊ ደግሞ ታውቃለች፣ በጣም ነው የምታውቃው። ስለዚህ አሁን ሄዊ ከዛ ፈተና እንዴት ነው የምትወጣው? ይሄን ተቆልፎባት፣ እንደው በሩ ረስቶት ነበር ክፍት አድርጎ ተሄደው፣ በዛ ነው ልጅቷ ያለዛ ዛሬ እድል የለኝም ብላ ስትሞክር፣ ያው ያገኟት ማለት ነው። ስለዚህ ከዚህ በኋላ ያለው ምጫ ሂዊ እንዴት ነው የምትወጣው? ምናልባት ይህን ሰውዬ ቢኒ ባቀረበው ፋይል በከፈተው ፋይል እንግዲህ በህገ ወጥ እጽ አስተላላፊነት ነው ተከሰሰው፣ ያን ፋይል ተከፍተዋል። ይህን ቀድሞ እስር ቤት ካልገባ እነዛ ሴቶችን ከዛ የሚወጡ አይመስለኝም። ግን እሱ እስር ቤት ሳይገባ በሆነ ሜንስ ተከፍቶ ወይም ደግሞ ሴቶች ወጥቶ ይሄም ክስ ሊደራረበት፣ አንድ ሰው በሁለት በሶስት በአራት ክስ ሲከሰስ ያው እንትኑም ይከፋል ማለት ነው፣ ቅጣቱም ወይም ደግሞ የተከሰሰበት ነገርም እየከበደው ይመጣል። ስለዚህ እሱ ሳይያዝ እነዚ ሴቶች በሆነ አጋጣሚ ከዛ ወጥተው እሱን የሚጠቁም መረጃ ሰጥተው ያው ተያዘው ቢሆን የምር ደስ ይላል። እንግዲህ ምንድ ነው የወንጀለኞቹ ብዙ ጊዜ እንግዲህ ብር የምትቀበሉ የሆነ አላፍትና ላይ የሆናቸው ብር ተቀብላችሁ የምትሰሩ ያው እናንተ መከሰሳቸው አይቀርም። ልክ እንደ አፌት እንደ ዛሬዎቹ አሁን አዲስ ተቀየሩ ማለት ነው። ይሄ ደግሞ በብር የማይደረደር ምን አስታውሳኝ መሰላቸው ዛሬ ይሄን ሳይ ማለት ነው። ባለፈው ማነው ጠበቃ ዳጊ ይባላል እና የህግ ባለሙያ ነው የህግ እንትን ነው ሲያገለግል ቆይቷል። ባለፈው በዊልቸር ህንድ ሀገር ሄዶ ሀቢባ ቤቱ እንትን ብሎ ብር ተዋቶለት በአንድ ቀን ሁለት ነጥብ አምስት ሁለት ነጥብ አምስት በጣም ምንድነው ነው በጣም ጎበዝ ነች። አሁን ጠላት እየበዙባት ነው እንጂ ቁጭ ብላ አስባስበው ወደ እንትን ሄደው ያው ታክሞ መጥቶ ነበረ ዳጊ። ምናልባት ታሪኩ የምታውቁ የሚያስተላልፈው ትምህርት እጅግ በጣም እንትን ነው እና ይሄ ሰውዬ የተጎደው በእንደዚህ አይነት ኬዝ ነው ማለት ነው፣ በጉቦ ማለት ነው። የሆነ መስሪያ ቤት የህግ ባለሙያ ነው፣ የህግ ጠበቃ ነው። ይህን ካልሰራ በብር ስራልን አሉ፣ ቃል በቃል ህዝብ ፊት ነው። ስንት ህዝብ በተሰበሰበበት ከአስር ሺህ ከአስራ አንድ ሺህ ህዝብ በላይ ሀቢባ ቤት ቁጭ ብሎ የተናገረው ማለት ነው። ስለዚህ የምር የነበራቸው ይሄ ድራማ ነገር ምናምን እኛውን ድራማ ብለን የምናየው ኖርማል እንደዚህ አይነት ነገር ስለሚካሄድ ነው። ይህን በጉቡ በተቀመጥኩበት ቢሮ ተጓደኛዬም ይህን ካላደረጋቸው ተብሎ ብዙ ጊዜ ተመ ባለጉዳዮቹ ቢሮ ተቀምጬ ብዙ ቀን ተመላልሰው የሆነ ኬዝ ነበራቸው። በብር ጨርሱልን ሲሉ እምቢ ብለናቸው ብር ሰጥተውን ጉቦ፣ አንድ ስራን በጉቦ ሆን የተቀበሉበት ያው በስራይ ነው። እና በእንደዚህ አልሰራም ብያቸው ተመላልሰው እምቢ ስላቸው፣ በመጨረሻ አካባቢ በቢሮ በስራ ስንወጣ ነው በጥይት እንደዛ ያደረጉን አለ። አሁን ውልቸር አንዱ ወደው ሞተዋል ብሏል። ራሱ ደግሞ ተረፈ እና አሁን ሙሉ ለሙሉ ከወገቡ በታች እንትን አይደለም እንደዚህ አይነት በጉቦ የሚሰሩ አሉ። እንደዚህ ደግሞ አንሰራም ካሉ ደግሞ እንደዚህ የሚወጉ አሉ። ዳጊ ታላቸው ብዙዎቻችሁ፣ የህግ ባለሙያ የተደረገው በእንደዚህ ነው። ስለዚህ ዛሬ አፌት መስሪያ ቤት ወይም ደግሞ እስር ቤት ወይም ደግሞ እንደዚህ ጠበቃዎች ምናምን የትገብ በዚህ በዚህ ሲል ይሄን ዳጊ የሚባል ሰው ነው ትዝ ያለኝ ማለት ነው። የሚገርም ነው። እስቲ የሚቀጥለው ምን ይሆን አብረን እና ይሆናል። ዛሬው ባጭሩ ይሄን ይመስላል። ከጉቦ ውጡ፣ በነፃ አገልግሉ ነው የምላቸው። ባይ ባይ